በጣም እንኳን ከቤተሰብ ስትፈልጊ እሷን ይቅርታ ጠይቀሽ ሰምተሽኛል። ፍላጎታ አይደለም፣ አንተ አስገድደሽ ምንም ይሁን እንዴትም ይሁን ይህንን እንድታደርግ ይፈልጋሉ። ያለበለዚያ መተሽ አጠገቤ እንዳትቆሚ፣ ሰምተሽኛል። አጠገቤ እንዳትቆሚ። ያ ነገር እንዳይፈጠር ደግሞ ይቅርታ ማለት ካለብሽ መጀመሪያ ከነ አብርሃም ከነ ሩታ ጀምረሽ አንድ ይቅርታ ብልሻቸው፣ እኔ አጥፍቼ እኔ ይቅርታ ጠያቂ ሆኜ ማለት እኔ እኔ በደሌ የሰራሁት እኔ ሆኜ አይደለም ለሩታ ይቅርታ ልጠይቃት ስልክ የደወልኩላት ማለት ነው። በይቅርታ የሚዋረድ ማንነት የለም። ጭራሽ ክብር እንት ያለሽ እንዴ! አንቺ ምንድነው ክብር ክብር የምትይው? በይቅርታ የሚዋረድ ክብር የለም። እንደውም ሰላም፣ ሰላም። እንዴት ናችሁ? ውድና የተከበራችሁ ቤተሰቦቼ፣ ሰዎች ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ብዙት ይበልልኝ። እንግዲህ ቤተሰብ ዛሬ ብቻዬን ነው የመጣሁት። ማለት አንዳንድ ነገሮችን ነገሮች ለእናንተ መናገር አለብኝ ብዬ ስላሰብኩኝ ምናልባት ከዚህ በፊት ተናግሬ ይሆናል። በቃ እኔ ጥፋተኛ ነኝም ብዬ ላምን እችላለሁ። ጥፋተኛ ምላሉን እችላለሁ። ይሄ በቃ በሶስታችን እኔ፣ አብርሃም፣ ሩታ ላይ የተካሄደ ነገር ነው። ሶስታችን የምናውቀው ነገር ቢሆንም ከሶስታችን ሌላ ማለት ብዙ የገቡ ሰዎች አሉ። ሲቀጥል ደግሞ የእኔንም ባለማበስ ሴት ነሽ ምናምን ብለው ከኔ ጎን የቆሙ ሰዎች አሉና ና በቃ ይቅርታ፣ ሲጀመር ይቅርታ የሆነ ሰውን ይቅርታ ለመጠየቅ ስታስቡ ከራሳችሁ ነው የምትጀምሩት፣ ከቤተሰብ ነው የምትጀምሩት። ከጎናችሁ ያለን ሰው ነው መጀመሪያ ይቅርታ መጠየቅ ያለባችሁ ሰው። ክያ ካጠገቤ ነበረ፣ በእኔ ምክንያት ታስሯል። እኔ ከቤተክርስቲያን ስወጣም የሕይወት ነገር በጣም ነው ያስደነገጠኝ። ታስሮ ነበር ምናምን ተፈቷል። በቃ ይቅርታ ጠየኩትኝ። ይቅርታ መጠየቅ ስላለብኝ ከጎኔ ቆሞ ስለነበር በእኔ ምክንያት ብዙ ስድቦች፣ ፎቶስ ከመዘቅዘቅ ብዙ ነገር ስለደረሰበት ይቅርታ መጠየቅ ስለነበረብኝ ያን ይቅርታ ጠይቄዋለሁኝ። ሌላ ሶስተኛ ወገን አያስፈልግም። እዚያም አልፎ ደግሞ ወንድሜ ከዚህ በፊት ተናግሬዋለሁኝ። ምን ባደርግ ነው ማለት እሱ ከልቡ ይቅርታ ሊለ የሚችለው ይቅርታ ሊቀበል የሚችለው ምን ባደርግ ነው ብዬ አሰብኩኝ። ከራሴ መጀመር ስላለብኝ ብዙ ሰዎች በአንቺ ምክንያት ነው አብርሃም እና ሩታ የተጣሉት እነሱን ማስታረቅ አለብሽ። ማለት ከዚህ በፊት ስለ አብርሃም አላነሳም ከዚህ በኋላ ብዬ ተናገረች ስለነበር ነው። ግን ኮመንቶች ሳነብ በአንቺ ምክንያት ነው አብርሃም እና ሩታ የተለያዩት፣ ሶ እነሱ ማስታረቅ አለብሽ፣ እንዴት እነሱ ተበጣብጠው አንቺ ሰላም ትሆኛለሽ? እንዴት አንቺ ትስቅ ያለሽ ብላችሁ ብዙ ሰዎች ደውላችሁም የጠየቃችሁኝ ሰዎች አላችሁ አላችሁና፣ ያንን ነገር እናንተ ሳትሉኝ ነው፣ ማንም ሰው ሳይነግረኝ እነሱን ይቅርታ ጠይቂ ሳይለኝ ማለት ጥፋተኛ አይደሉም ብዬ እኔ ያምኛሉ፣ ግን መሆን ስላለበት ነው ነገሮችን እያረኩኝ ያለሁት። የሆነ ሰው ደውሎ ስላለኝ የሆነ ሰው መቶ እንደዚህ ሩታ ጋ ደውለሽ ይቅርታ ጠይቂ ስላለኝ አይደለም ሩታ ጋ የደወልኩት። እናንተ ሳትሉኝም ሩታ ጋ ደውዬላት ነበረ፣ እሱ አታነሳም ማለት እኔ ሁሉ እኔ ነኝ የተጎዳታ፣ ሁሉን ነገር ትቼ ልመለስ ያልኩትኝ እኔ ነኝ እኮ የተጎዳዎትም ሁሉም ነገር የሆንኩት እኔ ነኝ አሁንም ደውዬ ደግሞ እሷን ይቅርታ ለመጠየቅ የደወልኩላት እሷ እኔ እና አታነሳም። በቃ የንቀትን ያህል ነው፣ እኔ እየተናኩ ያህል ነው የተሰማኝ። እሱን ነገር ትቼ በቃ ከራሴ መጀመር አለብኝ። ባለፈው በሰራሁት ቪዲዮ ወንድሜን ምን ባደርግ ነው ላስደስተው የምችለው? ከጎናችሁ ያለው ሰው በተለይ ወንድሜ፣ እናቴ፣ አባቴ፣ ቤቶቼ ምናምን በእኔ ምክንያት እንዲስቁ እንጂ እንዲያለቅሱ እንዲከፉ አልፈልግም። ወንድሜ በእኔ ምክንያት አንገቱን ቀና አድርጎ እንዲሄድ እንጂ በእኔ ምክንያት አንገቱን ደፍቶ እንዲሄድ አልፈልግም። ያ መሆን ስለሌለበት ማድረግ ያለብኝን ነገር አድርጌ ወንድሜን ይቅርታ ጠይቀዋለሁ። እኔ ማድረግለት ነገር አጣውኝ። ያጠፋሁት ትልቅ ጥፋት ሊሆን ይችላል፣ እንደ ወንድም እሱ ትክክል ሊሆን ይችላል። ስለሱ ማረግለት ነገር አጣው። ንገሩኝ፣ እናንተም እንደዚህ አድርጊለት በሉኝ። አረግለት አለው ብያችሁ ነበርና በቃ ከልቤ ይቅርታ አልጠይቀው ወንድሜን፣ እንደዛ ብዬ ነው ያሰብኩትኝ። እና አንዳንዴ ማለት ራሳችሁ ተጎጂ ሆናችሁ ብዙ በደል የደረሰባችሁ የተጨቆናችሁ እናንተ ሆናችሁ ይቅር ማለት ስላለባችሁ፣ ይቅርታ መጠየቅ ስላለባችሁ ብቻ ማለት ሰላም መፍጠር ስትፈልጉ አንዳንዴ የበደላችሁን ሰው ይቅርታ ትጠይቃላችሁ። እና ያንን አስቤ ነበር ሩታ ጋ ደወልኩላት። ከዚህ በፊት ተናግሬ አለውኝ ደጋግሜ ሞከርኩላት ማለት አላቅም የተሰማኝን ስሜት እኔ ሁሉን ነገር ትቼ የተጎዳሁት እኔ ሆኜ ያው ሁሉ መከራ ያው ሁሉ ፈተና የደረሰው እኔ ላይ ሆኖ ስልክ ስደውላት ለምን አታነሳም? እሷ ማለት ማንም ሰው ከማንም ሰው አይበልጥ ሁሉም ሰው እኩል ነው። ሲቀጥል ደግሞ እኔ እሷ ጋር ስልክ የደወልኩት የሆን ነገር ልል ለማመጥ ምናምን አይደለም፣ ይቅርታ መጠየቅ ስላለብኝ ማለት ሰላም ማውረድ ከዚህ በፊት ብዙ ጊዜ ተናግረለኝ ከሆነ ከምታውቁት ሰው ጋር እንደዚህ ተያይቶ ማለፍ በጣም ነው የሚያስጠላው። እኔ ሩታን ማቃት አሁን እናንተ በምታውቁት ወይ ብቻ አይደለም ከዛ በፊት ማለት ብዙ ነገሮችን አብረን በቃ አብረን እየተማርነው ምናምን ያገሬ ልጅ ናት። ሶ ይሄ ነገር ቢቆም ብዬ ስላሰብኩኝ ነው እንጂ እኔ አጥፍቼ እኔ ቅርታ ጠያቂ ሆኜ ማለት እኔ እኔ በደሌ የሰራሁት እኔ ሆኝ አይደለም ለሩታ ይቅርታ ልጠይቃት ስልክ ደወልኩላት ማለት ነው ባለፈው በሰራሁት ቪዲዮ እንደውም አድርሱላት እናንተ ምናልባት ሼር ካረጋችሁላት ካየችሁ ይቅርታ መጠየቅ እንደምፈልግና ስልክ እንድታነሳልኝ ነገሯት ብዬ ነበረ። ደግም ደወልኩላት አታነሳም። ማለት አላቅም በቃ ቢቀርስ ሁሉም ነገር፣ እኔም የራሴን ህይወት እኖራለሁኝ። ይቅርታ መጠየቁም ይቅር በቃ። እኔ ያን ያህል ዝቅ ብዬ ከታየዋቸው ይቅርታ መጠየቅ ዝቅ የሚያደርግ ከሆነ ሁሉም ነገር ይቀራል። ግን የራሴ የሆኑትን ሰዎች የጎዳዋቸውን ሰዎች ይቅርታ ጠይቃለሁኝ እነሱን ትቼ ማለት ነው እና ወንድሜን ለነገርኳችሁ ደውዬለታለሁኝ እሱ ይቅርታ ካለኝ እሱ ከጎኔ ካለ ምንም አልፈልግም ሌላው ነገር ትርፍ ስለሆነ ማለት ነው ሁሉም ነገር ይስተካከላል ብዬ አስባለሁ እሱ መቶ ይቅርታኝ ከተቀበለኝ ማለት ሰላም መፍጠር ከቻልን እኛ ራስ በራሳችን ሰላም መፍጠር ከቻልን ሌላው ትርፍ ነገር ነው ብዬ ነው ማስበው ቀጠሮ ላይ ማርፈድ ይወዳል። ቆየ ከደወልኩለት ነው። ትንሽን ጠብቀው። እና ቤተሰብ አቤል መቷል። እየነገርኳቸው ነበር፣ አንተ ከመምጣት በፊት ማለት ብዙ የተፈጠሩ ነገሮች አሉ። ከጎኔ ነበር ማለት ለኔ ተቆርቅራ እህቴነች እንደ ስቶይ ማየት አልፈልግም። እንዴት ቤተሰብ ምናምን ብለህ ማለት ብዙ ነገሮች ተፈጥረዋል። ሶ ዛሬ እኔ ደህና ነኝ። ሁሉም ነገር ትቻለሁኝ ማለት በቃ ሁሉም ነገር ረስቻለው ማለት ይቻላል፣ በትንሹም ቢሆን ማለት ነው። ስለዛ አይ አሰብኩኝና፣ አንተን ይቅርታ መጠየቅ አለብኝ። ሁሌ እኔ እናንተ እንደዚህ መኖር አንችልም፣ መጀመሪያ ከአንተ ጋር ሰላም መፍጠር አለብኝ። ይሄ ስላሰብኩኝ ዛሬ በቤተሰቦች የፊት ይቅርታ ይቅርታል ጠይቅክኝ ማለት ታናሽክ ነኝ

አንደኛ ትንሽ የትኛውም ማለት ተመልሰን የሆነ ቦታ ላይ መድረሳችን አይቀርም። መቼም ቢሆን እኔ ማለት በእንደዚህ አይነት መንገድ የማስብ ሴት አይደለሽም። እነዛ ሁሉ ነገሮች ሲፈጠሩ የተሻለ ቦታ ላይ መድረስሽና የተሻለ ነገ ላይ እንድትሆኚ ስለመፈልግ ነው እንደዚህ አይነት ስሜቶች የሚሰማ። ግን ይቅርታ መጠየቅ ላልሽው አንቺ ይቅርታ ለመጠየቅ ብቁ ነሽ ማለት እንደዛ ብለሽ ነው የምታስቢው? ይቅርታ ለመጠየቅ ብቁ ነሽ። አሁን ላይ ይቅርታ ለመጠየቅ ይችላሉ ብለሽ ታምናለሽ? እንደዛ አይነት ሴት ልሽ እንዴ? አው ማለት በቃ አሁን ያረኳቸው ነገሮች ትክክልም ሊሆን ይችላሉ፣ ላይሆንም ይችላሉ። ምን እኮ ግን አሁን ላይ ያለሁበት ነገር ጥሩ ነው። እኔ ጋር ያሉ እምላቸውን ነገር ሁሉ አጥፍቼ ወደ ራሴን የተመለስኩትኝ ተመለስኩትኝ ከዛ እሱን ሳስብ ልቤ ላይ ይቅርታ ሲከፈት መጀመሪያ አንተ ነህ ከጎኔ የነበርከው። ማለት ይቅርታ ስትል ከራስ ነው መጀመሪያ ያለበት፣ ከቤተሰብ ከጎን ካለው ሰው ነው። እና በቃ ያ ነው ማለት እንዴት መኖር እንችላለን? ሲጀምር አንድ ቤት ውስጥ ነው የምንኖረው። አንተም ብቻ እኮ አይደለም፣ ወንድሞቼ፣ እህቶቼ፣ እናቶቼ ምናምን፣ ሁሉንም ሰው ነው ይቅርታ የምጠይቀው። ሰላም ሊሰማኝ አይችልማ ማ ቤት ውስጥ አሁን ያ ነገር ልክ ነሽ እኮ ግን ይቅርታ መጠየቅ ትችያለሽ ወይ ለሌላ ይሻልኩበት ምክንያት ምን መሰለሽ? ለምሳሌ ፎቶ አቃጠልሽ እኔ እንተ መጀመሪያ ፎቶ አቃጠልሽ ፎቶ አቃጥለሻል ማለት ሁሉን ነገር ረስተሽ ወደፊት ትሄጃለሽ ማለት ነው። ይቅርታ የሚጠይቅ ሰው እኮ ዛሬ ላይ ማለት በቃ ለአሁን ይቅርታ እንድትይ አልፈልግም። አሁን እዚህ ጋር ለተፈጠረው ነገር ብቻ ከአሁን ይቅርታሽ ይቅርታ ላይኛለች ብዬ እንዳልፈሽ ነው የምትፈልጊው አይ ኒኮል አሁን ምናምን ሳይሆን ከልቤ ያረኩትን ነገር ከልቤ ተጸጽቼ እኮ ነው ይቅርታም የምጠይቀው። ያረኩት ነገር ስህተት እንዳልሆነ አምኜ አንተ ትክክል እንደሆነ ካምኜ እኮ ነው። እስከ መቼ አሁን ለምሳሌ እንደዚህ አይነት ይቅርሽ ይቅርታ ጠየቅሽ፣ እስከመቼ ማለት? አይ እስከ መቼ ይቅርታ ማለት ነገ ተመልሰሽ እዚህ ጥፋት ውስጥ እንደማትመለሽ እንደማትሰሪ በምን አውቃለሁ? ሲጀመር ማለት አቤል እኔ አንተ ስታውቀኝ እንደዚህ አይነት ሴት አይደለሁኝም። አንተ የምታቀኝ ነሽ አላልኩኝም። አሁን እንደዛ አይነት ሴት ነሽ አላልኩኝም። ቅድምም አንቺ አንገት መስፈሻ ምክንያት አይደለሽ የሚያልኩሽ እኮ እንደዛ አይነት ሴት ስላልሆንሽ ነው። ምን አይነት ሴት እንደሆን ሻቃለሁ። ይሄ ማለት እኮ ነጋውን ትደግሚዋለሽ አትደግሚውም። ይሄ ነገር አሁን አደግሞው ብለሽ እኮ አደግሚ፣ የሆነ ነገር ይፈጠራል። የሆነ የሚፈጠር ነገር የሆነ ምክንያት ይኖራል። እኔ ግን አንቺ አንዴ ካፈሽ ወቶ ይቅርታ ካልሽኝ እስከ መጨረሻው ድረስ ምኮራብሽ፣ አንገቴን ቀና ማድረጊያ ሴት መሆን አለብሽ። ይቅርታ ከጠየቅሽኝ ወጀ እኔን አይደለም ታይው ያሽ የኔ እናት አባት አይደለም እያንዳንዱ ቤተሰቦች አሁን እኔ ገብቼ በምነግራቸው ነገር ሁሉ ሙሉ አእምሮአቸውን ላስቀየር ይችላል እህቴ ደግሞ እንደዚህ አይነት ነገር ውስጥ አትገባም ለመጨረሻ ጊዜ ይቅርታ የሚል ቃል እንትን ብላኛለች ማለት ይቅርታ ጠይቃኛለች ይችላል ወይ እና ታዲያ ማለት እነዚህን ሁሉ ጥፋቶች ካጠፋሽ በኋላ አንድ አይደለም እንደዚህ በጣም ረጅም ጥፋት እሺ እኔ ተይኝ አሁንም እኔን ተይኝ። ቤተሰቦች አንገት ደፍተናል ብለው ያስባሉ አይደል? እነዛ ሁሉ ቤተሰቦች ያሉን ቤተሰቦች ሁሉ በአንቺ አንገት ደፍተናል ብለው ካሰቡ በአንድ ይቅርታ ቃል ይመለሳሉ። ማድረግ አለማድረግሽን በምን ምንድን ነው አሁን እንትን የሚሉት እርግጠኛ የሚሉት አይ እኔ እኮ እኔ አንተን እዚህ ድረስ ጠርቼ ይቅርታ ስለ ይቅርታ የሚለውን ቃል ብቻ እኮ ይዤ አይደለም ነገር ያለ ከልቤ ተጸጽቼ ከዚህ በኋላ ወደዚህ ነገር ላልም፣ ማለት ሰው ነኝ። ስተት እኮ ይሰራል፣ ማንኛውም ሰው ስተት ይሰራል። እኔ ነገ ለሚሆነው ነገር እኔ አልተነበይም እኮ ግን ስህተት አልሰራም። እኔ በቻልኩት አቅም ከዚህ በኋላ አንተ የሚያስከፋ ነገር አልሰራም። እስካሁን ያደረግኩት ነገር ጸጥቶኛል። ይቅር በለኝ እኮ ነው እያልኩ ያለሁት። እሱ ይቅርታውን እርሱ ይቅር በለኝ የሚለውን ነገር አሁን እንድትረሹ ነው የምፈልገው። ምክንያቱም እዚህ ጋር የሚሆን ነገር አይደለም። እንደዚህ በቀላሉ ጠርተሽኝ ይቅርታ ልለው ነው እና ይቅርታ በለኝ ምናምን እንደዛ በአንድ በዛውም በዚህ ደቂቃ ቶሎ መጥቼ ምናምን የሚሆን ነገር አይደለም። መጀመሪያ ከኔ አይጀምርም። እያየው ነው ብዙ ነገር ቤተሰቦችሽንም፣ ማለት እነዚህ ያ ስጋዊ ቤተሰቦችሽን ብቻ አይደለም፣ እነዛ ተመልካቾችን ማለት ነው እነሱንም ይቅርታ የምንጠይቅበትን መንገድ ብዙ እያየሁኝ ነበር። ከሚጽፉት ነገርም ከምንም የእያንዳንዱ ነገር የዚህ ነገር መጀመሪያ ሴት አንቺን እንደሆንሽ ነው። ይህን ሁሉ ጥፋቶች መጀመሪያ፣ የእነዚህ ሁሉ ረብሻዎች መጀመሪያ አንቺን እንደሆንሽ ነው እነሱ የሚጽፉት ሁሉም ሰው እየመሰከረብሻለሁ ስለዚህ እኔ በዚህም በዚህ አይነት መንገድ ተፈርጃና አጥፍተሻል ተብለሽ ዝም ብለሽ ተነስተሽ እኔም ብቻ ይቅርታ ብትይኝ ለኔ ጥቅም የለውም። ከእያንዳንዷ አፎተሽ በጣም ሰላማዊ ኑሮ እንድትኖሪኝ ነው የምፈልገው። ደግመሽ ወደኋላ እንዳትመለሽ፣ ፊት ለፊትሽን ብቻ እንድታይ ነው የምፈልገው። ያ ነገር እንዳይፈጠር ደግሞ ይቅርታ ማለት ካለብሽ መጀመሪያ ከነ አብርሃም ከነሩታ ጀምረሽ አንድ ይቅርታ ብልሻቸው፣ ስሚኝ፣ ገና ከአፌ ሳይወጣ ይሄ የምትነፍሺው ነገር ምናምን ታቆሚያለሽ። ይኸውልሽ መጀመሪያ ከእነሱ ነው መጀመሪያ ያለበት። ህይወት ነው እነሱም ራሱን ይችላሉ። ህይወት ነው ማለት ያለፈ ነገር ነው አይደል እንዴ? ምን ማለት ነው? ቆይ፣ አይ እኔ የተውኩትን ነገር ለምንድነው ወደኋላ እንድመለስ የምታደርገኝ? አሁን እዚህ ጋር እኮ የጠራው አቤል ይቅርታ አልጠይቅም ነው። ይሄ ያለፈ ታሪክ ነው ማለት ምን ማለት ነው? ያለፈ ታሪክ ከሆነ እኔ ለምን እዚህ ነገር ውስጥ ገባው? እንዴ ሲጀመር እኮ ያለፈ ታሪክ ሆኖ አይደለም እኔ ዛሬ ሩታንም ቢሆን ትቺ አብርሃምንም ቢሆን ትቼ ወደ ራሴ የመጣሁት ያለፈ ታሪክ ስለሆነ ሳይሆን በአይን ይሄ አይቼ አይቺ ሩት አርጉዝ ስለሆነች ቢያንስ ከኔ እሷ ናት። መታመም ካለባት የምትታመመው እሷ ምክንያቱም ሁለት ነፍስ ስለሆነች ማለት ነው። እሱን ስላየው እንጂ ያለፈ ታሪክ ነው ማለት ነው ማለት ነው ጭራሽ? አንተም እንደዛ እሺ፣ እሺ፣ እሱን እንርሳው። የትኛውም ነገር ይሁን ያለፈም ይሁን ወደፊትም ይሁን ማለት ነው። ይቅርታ ማለት ካለብሽ ይቅርታ ይጠይቅሽ ነው። ይቅርታ ማለት ካለብሽ ከኔ ሳይሆን ከሩታ ከአብርሃም ጀምሪ። ሰምተሽኛል። ከነሱ ይቅርታ ማለት ጀምሪ እያለን እኔም የቤተሰብ ነገር አስተካክላለሁ። ያን ሰዓት እኔ እና አንቺ ሰላም መሆን እንችላለን። አቤል ማለት እኔ በምን መንገድ ልንገርህ? ሩታን ማለት ነው። እኔ ብዙ ጊዜ ደወልኩላት ከጸበል ከወጣ ከቤተክርስቲያን ከወጣ በኋላ ብዙ ጊዜ ደወልኩላት። ስልክ አታነሳልኝም። ይቅርታ ልጠይቃት ነበር የደወልኩላት። ሰው ምን ማድረግ አለብኝ እኔ እኔ እኮ ጥፋተኛ ሆኝ አይደለም እሷ ጋር ደውዬ ይቅርታ ለመጠየቅ ማለት እሷ ጋር እስከ መደወል የደረስኩት ማለት ነው ግን ሁሉም ነገር መተው ስላለብኝ ከኔ ህመም የእሷ ህመም ይበልጣል ብዬ ስላሰብኩኝ ነው የደወልኩላት አታነሳማ ንቀትም የሆን ነገርም ሊሆን ይችላል ስለዚህ ከዚህ በኋላ ይቅርታም አልጠይቅም እነሱን መጠየቅ ካለብኝ ይቅርታ አንተን ቤተሰቦች እንጂ እነሱን ይቅርታ አልጠይቅም ከፍ ምንም ያደረኩት ነገር የለም አመንኩኛ በቃ አመንኩኝ ምኑን ያመንኩት እኔ ስህተተኛ አይደለሁኝም ስህተቱ የሶስታችንም ነው ግን ከኔ ይልቅ እሷ ናት የምትታመመው አሁን በሚፈጠረው ነገር ከኔ ይልቅ እሷ ናት የምትታመመው ምክንያቱም እርጉዝ ስለሆነች ያንን ነገር አይቼ ሆን ይቅርታ የጠየቅኩታ ለወዲንስም ለምንም በቃ ይቅርታ ጠይቅቃለሁ ትች ያለኝ በቃ ሩታ ከኔ እሷ ትሻላለች ህመሙ እሷ ላይ ነው የሚበረታው ብዬ ይቅርታ ጠየኩ ማይቀበሉ ከሆነ ከዚህ በኋላ ለምንድን ነው እነሱ ጋር እንትን የምለው አንተ ይቅርታውን ላለመቀበል ከሆነ ኖ ይቅርታ ላለመቀበል አይደለም እኔ እኮ መጀመሪያም አልቀበልሽም ብዬሻለሁ ይቅርታሽን ምክንያቱም የአንድ ሰው ህይወትን ወደ ጎን አድርገን የኛን ህይወት ብቻ ወደፊት ማድረግ የለብንም። አንቺ በአንድ ቃሎችን ምናምን የምታስተካከያቸውን ነገሮች እተዋሉ አሁን ይቅርታ አልልም ያልሽ። እንደ ይቅርታ አልኩኝ እኮ ሩታ ጋር ደወልኩላታ። ስልክ አታነሳለኝም፣ ሰው አልፈለገችም ነው እኔ ይቅርታ እንጠይቃት አልፈለገችም። መስማማት ካልፈለገች የራሷ ጉዳይ ነው። ግን እኔ ራሴን አዋርጄ ስልክ አታነሳልኝም፣ አዲስ አበባ ድረስ ሄጄ ይቅርታ መጠየቅ አልችልም። እሷን በቃ ይቅርታ መጠየቅ ካለብኝ፣ አንተም ቤተሰቦችን ይቅርታ እንጠይቀው። ልስምኝ፣ አሁንም ስሚ፣ ይቅርታ ማለት ካለብሽ እኔን ይቅርታ ማለት ትፈልጋለሽ አይደል? ከኔ ጋር ሰላማዊ ሆነን አንድ ቤት ላይ እየኖረን ተዘጋግተን መቀጠል የለብን ማለት፣ ለዛ ነው ይቅርታ እየጠየቅሽኛለሽ። ስለዚህ እንደዛ የሚቀጥል ከሆነ ይህንን ይቅርታ የምትፈልጊው ከሆነ እኔ ይቅር እንድልሽ መጀመሪያ ከነሱ መጀመር አለብሽ። አዲስ አበባም ሂጂ፣ የትም ሂጂ፣ መጀመሪያ ከነሱ ይቅርታ ማለትን መጀመር አለብሽ። ሰምተሽኛል ሰምተሽኛል ወይኔ አቤል በእግዚአብሔር ስንዴ ነው እኔ እኮ ሚዲያ ላይ ወጥቼ ነው ያለሽ አሁን ስሚኝ ሰምተሽኛል ወይ ነገሩን በሌላ ነገር ትእዛዝ እንዳደርገው አታደርጊ ሰምተሽኛል ወይ አይአ እንዲያውም ትቼዋለሁ ይሄ እንደዚህ ይቅርታ ጠይቄ ምናምን ምናምን ተልፈስኩሽ አይደለም እንትን እያልኩሽ ያለሁት ትእዛዝ ነው እያዘዝኩሽ ያለሁት መጀመሪያ ይቅርታን ከነሱ ትጀምሪያለሽ ከዛም በኋላ ወደ ቤት አደርጊያለሽ ብሞት ማለት ነው እኔ ራሴን እኔ እኮ ከቤተክርስቲያን ስወጣ ራሴን አዲሼ ይወጣ ቤተክርስቲያን ከመግባት በፊት መጀመሪያ ማለት ያጠፋውን ነገር ነው ማስተካከል ያለብህ፣ ሰው ያን ነገር ሳላደረግ ነበር ኩት ከወጣኝ በኋላ ደወልኩላት ሩታ ጋር አታነሳም። በቃ ይህን ነገር ተናግሬያለሁኝ፣ ሚዲያ ላይ ወጥቼ። ስልክ ማንሳት ካለብኝ ስልክ አንሺልኝ። በቃ በሶስታችንም ጉዳይ ነው ነገር፣ የተበላሸ ያበላሸውትን ነገር ላስተካክል። እኔ ጥፋተኛ ሆኜ አይደለም ግን፣ ማድረግ ስላለብኝ፣ ለሷ ብዬ ማድረግ ስላለብኝ፣ ለሷ ብዬ ራሴን መጉዳት ስላለብኝ ምክንያቱም እሷ ሁለት ነፍስ ስለሆነች ማለት ነው። እሷ ብቻ የለም የምጎዳው፣ ልጇንም ጭምር ነው ምጎዳው። እሱም ደግሞ በአይኔ አይቼ ሄጅ አይቼ ነው ያመንኩትኝ። ይሄንን እንደዚህ ማስተዋል ከቻልሽ ታዲያ እንደዚህ ይሄንን አሁን እሷንም ልጇንም ነው ምጎዳው ብለሽ ይህንን ያህል ማስተዋል ከቻልሽ ለምን ያንን እርምጃ መራመድ ይከብድሻል እንዴ? ለምን ችግር ድረስ ሄደሽ ነገሩን አታስተካክዪ? ማለት አሁን እኔ ወደኋላ ተመልሼ ሁሉን ነገር እንዳስረዳ ሲጀመር ሴት ነኝ እኔ ከኔ ጎን ያለችው እህቴ ናት። ስለዚህ ነገር የምታውቀው ከኔ ጎን ያሉት እህቶቼ እንጂ ወንድሜ ሊያውቅ አይችልም። ያንን ምልክ ምንድን ነው? እኔ የሆነ ጓደኛ ሲኖረኝ አብዛኛው ሰው በተለምዶ አይነገርማ ላልነግር ይችላለኝ። ግን እኔ በዛ ሰዓት ያለውበት ነገር እውነታው እንጂ እኮ ያወጣሁት እኔ እነሱን ለማለያት አይደለም። ይሄድኩታ እኔንም እሷንም ሸውዶናል። እሷ እርጉዝ ናት። ማድረግ ያለብኝን ነገር አደረግኩኝ። ማለት አሁን ሌላ ጭቅጭቅ ውስጥ ነው እየገባ ነው ያለ ነው አሁን ከሆነ አሁን አንቺ ከምታወሩ ማላቃቸውን ማላቃቸው ነገሮች እያሳወቅሽኝ እኮ ነው። እነዚህ አይነት ነገሮችን ማወቅ አልፈልግም። የእውነቴን ነው። ምንም አይነት ነገር እነዚህን ማወቅ አልፈልግም። ተመለሽ። አንቺ እንደዚህ ሆነሻል። መጀመሪያ እንትና ነበረች። እኚህ ነገሮች ማስገባት አልፈልግም። እኔ የምፈልገው ስለ ጉዳታቸው ማስተዋል ከቻልሽ እሷን መጉዳት፣ ልጇን መጉዳት የማትፈልጊ ከሆነ ተመለሽና ይቅርታ ጠይቂ። መቼም አላረገውም። ያንን ሞክሬያለሁ። በቃ ከዛ በፊት ላረግ ሞከርኩኛ። እኔ የራሴን ዝቅ አርጌ ራሴን አዋርጄ ማንኛውንም ነገር ላረግ አልችልም። አንተ ታላቅ ነ ወንድሜ፣ ላከብር እችላለሁ። እኛ አንተ አርጌ ያልከኝን ሁሉ ላረግ እችላለሁኝ። ስለዚህ ራሴን አዋርጄ ላረግ አልችልም። በይቅርታ የሚዋረድ ማንነት የለም። ጭራሽ ክብሬን ትያለሽ። እንደ አንቺ ምንድን ነው ክብር ክብር የምትይው? በይቅርታ የሚዋረድ ክብር የለም። እንደውም ልንገርሽ የትም ይሁን አዲስ አበባም ይሁን የትም ይሁን ሄደሽ ስልክ አይደለም። ከአሁን በኋላ ስልክ ደወልኩላት እንደዚህ እንደዚህ እንድትኝ አልፈልግም። በስነ ስርዓት ያሉበት ድረስ ሄደሽ ይቅርታ ብለሽ። እንዴ ደሞ ስሚኝ፣ እንዴ ስለ ልጅ እኮ እያወራሽ ነው። አስበሽዋል? አንቺ ሴት ነሽ፣ ነገ አንቺ ላይ የሚፈጠር ነገር ነው። ስለ ልጅ እያወራሽ ነው። ነገ ማይሆንብሽ አይነት አታስመስሲው አይነት ቦታ ገብተሽ ይቅርታ ጠይቀሽ ይሄን ነገር በሰላም ስትፈጪ መተሽ፣ እኔን ይቅርታ ታገኛለሽ። እኔን ይቅርታ ማለት የምትፈልጊ ከሆነ ከኔ ጋር ሰላም የምትሆኚ እንዴት ላስረዳሽ? ቤተሰብሽን፣ እዚህ ያለውን የስጋ ቤተሰብሽን እንኳን በስነ ስርዓት ማውራት የምትችዩ ይሄን ነገር ስትፈጽሚ ነው። ገብቼ ያለውን ነገር ሁሉ ነው ብልሽ ስትማድርገው ሰምተሽኛል አይደል? ይሄ ስቄም ምንም ሆነ እኮ አሁን በኋላ እንደዚህ አይነት ወሬ አላወራሽም። እኔን ማውራት እንኳን እኔን ተይው ቤተሰብ ማውራት ካሁን በኋላ ስትፈልጊ ሰላምታ እንኳን ከቤተሰብ ስትፈልጊ እሷን ይቅርታ ጠይቀሽ ሰምተሽኛል እንዴ? ፍላጎት አይደለማ፣ አንተ አስገድደሽ ምንም ይሁን ምንም፣ እንዴትም ይሁን ይሄን እንድታደርግ ይፈልጋሉ። ያለበለዚያ መተሽ አጠገቤ እንዳትቆሚ። ሰምተሽኛል አጠገቤ እንዳትቆሚ። ማን ከማን